ፍቅር ማለት ቀልድ አይደለም። እስከ ህይወትሽ ፍጻሜ ድረስ አብሮሽ ሊኖር እንዲሁም ደግሞ ደስተኛ ሊያረግሽ የሚችለውን ሰው ነው መምረጥ ያለብሽ። ግን እኮ ሲር በጣም ጥሩ ልጅ ነው፣ ግን ደግሞ ችጋራም ሌባ ነው። እዝራ ደግሞ የሀብታም ልጅ፣ በዛ ላይ ጨዋ እንዲሁም ደግሞ ቆንጆ ነው። ሀና ጨዋና ነው የምታኮረን፣ እና ብትወስ፣ እኛ ደግሞ አገር ያወቀን አሳፋሪ ሌቦች ነው። እናንተ ወዳችሁ ነው ሌሌብነት ውስጥ የገባችሁ? ተውፋየው እንደዚህ እያሉ አይደሉም ኧረ ተይ ሰላም እያታሳፍሪ እንዴ አንድ ፍቅር ያሳፍራል እንዴ እኔ ምን አውቃለሁ እንደሞ ከኔ ፍቅር አልያዘኝም ቆይ ፍቅር ያልያዘሽ ከእዝራ ነው ወይስ ከጆሮ ከጆሮ ስለዚህ ከእዝራ ግን ፍቅር ይዞሻል ማለት ነው እንዴ አረኔ ከእዝራ አልያዘኝም እንዴ አሁን እንደዚ አልሽኮ ምን አልኩ ከጆሮ ፍቅር አልያዘኝም አልሽኮ እና ከጆሮ አልያዘኝም ማለት ከእዝራ ይዞኛል ማለት ነው እንዴ የባይሽ ጉዳይ የሆን ነገር ላይ ከደረሰ ጠቅልዬ አባቴ ጋር ነው እ ሀኒዬ እኛን ትተሽ እን ምንድን ነው? ምኑ ሰላምዬ? እዚህ ውስጥ ያለው እንዴ? ሰላምዬ የሰው ቦርሳ ለምን ከፈትሽ? ሀኒዬ ውስጡ ምን እንዳለ ግን አይተሻል። ታይ ሰላምዬ፣ የሰው ገንዘብ ነው፣ አትንኪ፣ አትንኪ። ታያለሽ እን ወርቅ እኮ ነው። ወይኔ ጉዴ! ሰላምዬ የምንወርቅ ነው? የሞኮይ ሞየ ወርቅ ነው የሚመስለው እንዲህና የምን ወርቅ ነው የምን ወርቅ ቦርሳው እኮ ይሄንን ሁሉ ወርቅ የያዘ ነው ምን ቦርሳውን ከፈታችሁት እንደ ታምዬ ይሄ ማነው ታምቹ ይባላል ቦርሳው እኮ እሱ ነው ምን በጣም እርግጠኛ ነኝ አንተ የእርግብ ፍቅረኛ ነህ አይደል? እንዴ ሰላምዬ ምን እያልሽ ነው? አዎ እኛ ቤት መጥቶ በደንብ አይቼዋለሁ ታምቹ ቦርሳው ይርግብ ነው እንዴ ቆይ የነገሩ ምንድን ነው ሰላም እኔ ምንም አልገባኝ እርግጠኛ ነኝ የማየ ከብዙ ቀን ዙረት በኋላ በስተመጨረሻ የሜላት ወርቅ እጇ ሊገባ ነው ማለት ነው። መጀመሪያውኑም እሷ ቤት ደርሶ ነበር፣ ግን ያኔ ሜላት ቦርሳውን ከፍታ ልታይ ነበርና መስፍን ስለመጣባት ነው የተወችው እንጂ ያኔ እዛውኑ ከፍታ ብታይ ኖሮ ወርቁን፣ የእሷን ወርቅ እዛው ራሷ ጋር ታስቀር ነበር። ግን ቦርሳውን ከፍታ ባለማያቷ ቦርሷ እሷ ቤት ደርሶ ተመልሶ ደግሞ የነኖላዊ ቤት ገብቷል ማለት ነው። ቢሆንም ግን በስተመጨረሻ ሰላም አይተዋለች። እዛ ጋር ሰላም ቦርሳውን ከፍታ ባታየውና ተምቹ ደግሞ ያንን ነገር መጥቶ ወስዶት ቢሄድ ኖሮ እርግብ ይገባ ነበር። ለአንዴና ለመጨረሻ ጊዜ ሜላት ወርቋን አታገኝም ነበር። አሁን ግን መልሶ እጇ ሊገባ ነው ማለት ነው። ያው ሰላም እዛ ጋ ቦርሳውን ከፍታ እያየች ነበርና ከፍታ እንዳየች ነበር ይሄ የምን ወርቅ ነው የማየን ወርቅ ነው የሚመስለው ብላ አይታ እየደነገጠች እያለ ነበር ተምቹ ዘሎ ወደ ቤት የገባው። እዛ ጋ ደግሞ ሌላ ሚስጥር ወጥቷል ማለት ነው። የወጣው ሚስጥር ደግሞ ከዚህ በፊት ሰላም ተምቹ አይታው ነበር እዛ ቤት እነሱ ቤት መጥቶ እንደ እርግፍ ፍቅረኛ ሆኖ እዛ ቤት መጥቶ ነበርና እዛ ደግሞ እሷ ፍለፊት ሮጦ ሲመጣ እሷ የእርግፍ ፍቅረኛ እንደሆነ ነው የምታውቀው። ሀና ደግሞ እዚህ ጋ ተምቹ ብላ የጠራችው እንደሚተዋወቁ ሰው ስታቅ፣ ሰላም እዛ ጋር ይሄ ልጅ የእርግብ ፍቅረኛ ነው እርግጠኛ ነኝ እኛ ቤት መጥቷል ስትልና ይሄ ቦርሳ የእርግብ ነው አይደል ብላ ስትጠይቀው ተምቹ የሚያረገውን ነገር ሲያጣ ከዛ ቤት ሮጦ ወጥቷል ማለት ነው። እሱ ያው ሰላም እንዳለች አያውቅም። ያው ሀናን ያለችው ወይ ደግሞ አባቷ ነው የሚኖረው ወይ ደግሞ እነሱ ካሌሉ ራሱ ቦርሳውን ወስጄ ይሄዳሉ ብሎ ነበር እንጂ ዘሎ የገባው ሰላም እዛ ቤት እንዳለች ቢያቅ ኖሮ እዛ ቤት አይደርስም ነበር። ግን በስተመጨረሻም የተምቹ ሚስጥርም ወጥቷል ማለት ነው። ሰላም ነች ላትረዳው የምትችለው እንጂ ዚጋ አና ትረዳዋለች። ምን ያህል እንደሚያፈቅራትና ምን ያህል እርግብን እንደሚወዳት ከነገራት አና ዚጋ ልትረዳው ትችላለች ማለት ነው። ያው እሷም ፍቅር ሊጃ ማምራት ነው፣ ግን ከማን እንደሆነ ግልጽ አይደለም። እሷ ግን ልቧ ወደ እዝራ እያደላ ይመስላል። እሷ አሁን ላይ እያወራች ያለችው አሴር እኮ በጣም ጥሩ ልጅ ነው፣ ምን አድርጎኝ ነው የምወደው? እያለች አሴርን እንደ ወንድሟ እንደምታይና ጥሩ ልጅ እንደሆነ ከሱ ጋር ይሄን ነገር እንደማታስብና እሱን እንደ ንጹህ ወንድሟ እንደምታይ ትነግራለች። ግን እዛ ጋ ደግሞ የእዝራ ነገርም በጣም አሳስቧታል። እዝራ ባለፈው እኔ የወደድኩሽ ነው ልቤ ወደ ፍቅር እያደላብኝ ነው ስለዚህ እኔ መጎዳት አልፈልግም በጊዜ ከአንቺ ብርቅ ይሻለኛል ብሎ ነበር ያኔ ሀናን ቸው ያላት ና ሀና ከዛ ጊዜ ጀምሮ በጣም እያሰበች ነው ይሄ ነገር ውስጧ እየተመላለሰ በጣም እያሳሰባትና እያስጨነቃት ባለበት ሰዓት ነው እዚህ ጋር ሰላም ደግሞ ከዚህ በፊት የሰማችውን አሴር የነገራትን አሴር ሀናን እንደሚያፈቅራትና እንደሚወዳት ለእሷ ብሎ ምንም ነገር እንደማያደርግና ማንም ሰው እሷን እንዳይነካት ከዚህ በፊት ሰላምን ያስጠነቀቃትን እሱን ነገር ስትነግራት እዛ ጋር ሀና ግራ ገብቷታል እና ለምንድን ያልነገረኝ እሱም ያፈቅረኛል ይወደኛል እንዲ ብላ እዛ ጋ ትንሽ ጥያቄ ፈጥሮባት ነበር፣ እንጂ እስከዛ ድረስ ሀና ምንም የምታውቀው ነገር የለም አሴር እንደሚያፈቅራትና እንደሚወዳት አታቅም። ግን ከዚህ በፊትም የሆነ ነገር አይታ ጠርጥራ ነበር ትወደኛለህ እንዴ፣ ታፈቅረኛለህ እንዲ ብላ ድንገት ስትጠይቀው አሴር ደግሞ ድንገታዊ ጥያቄ ስለሆነበት የሚለው ነገር ሲጠፋ፣ አሴር ደግሞ እሷ እንደምትለው ምን አድርገሽኝ ነው የምወድሽ ብሎ እዛጋ ድንብርብሩ ወጥቶ ነበር። በድንጋጤ ነው ያንን ነገር እንደዛ ያላት እንጂ፣ ተረጋግቶ ቀስ እያሉ በንግግር ሂደት ውስጥ ያንን ነገር ብትጠይቀው ኖሮ አሴር እንደሚወዳትና እንደሚያፈቅራት ይነግራት ነበር። ግን ደሞ አሴር በጣም እየፈራት ነው። አሁን ይሄን ነገር ከነገርኳት ትቀየመኛለች ብሎ ይሁን ባናውቅም ግን ፍቅሩን እንደሚያፈቅራትና እንደሚወዳት እስካሁን ድረስ ምንም የነገራት ነገር የለም። ይሄ ራሱ በሰላም በኩል ነው ፍንጩ የደረሳት እንጂ ሀና ምንም የምታውቀው ነገር የለም ነበር። እዛ ጋር አሴር ሀናን ስለማፍቀሩ አንድ የሚያቁሰው ተምቹ ነው። ተምቹ ደግሞ ይሄን ነገር ማድረግ አይችልም። ያው በራሱ ነገር በራሱ ይንገራት የሚለውን ነገር ስለሚያስብ ሱ ይህን ነገር ለእሷ መንገድ አይፈልግም። ግን ሰላም ይሄንን ነገር ነግራታለች። ግን ደግሞ እያለቻት ያለችው አሴር ምንም የለውም። በጣም ደሃ ነው ዛ ላይ ሌባ ነው። ስለዚህ ከእዝራ ጋር ሁኝ ብላ ሀና ከእዝራ ጋር እንድትሆን እየነገረቻት ነው ማለት ነው። ሀና ግን ባናውቅም፣ ግን አሁን ላይ እያሳየች ባለችው በአንዳንድ ነገሮች ልቧ ወደ እዝራ እያደላ ይመስላል ማለት ነው። አሴር ደግሞ ይሄንን ነገር አላወቀም፣ ጉዱን አልሰማም። ባለፈውም ደብሮት ነበር። በእርግጥ ያኔ እዝራ ሀናን ይዟት ሴት ደብሮት ነበር። ያ ነገር ራሱ እንደ ደውል ሆኖ ለሀና ፍቅሩን አልገለጸላትም። እሱ በዛው ነበር ዝም ያለው። አሁን ደግሞ ሄዳ ሄዳ ሃና እዝራን ካፈቀረችው አሴር አየር ላይ መቅረቱ አይቀርም ማለት ነው። አሁንም ጊዜ ያለው በጊዜ እሷ ወደ ጥልቁ ፍቅር ሳገባ ያን ያክል እዝራን ሳታፈቅረው በዚህ መሀል መጥቶ ደግሞ ፍቅሩን ቢገልጽላት ምን ያህል እንደሚወዳት ቢነግራት ምናልባት ሃና ከሱ ጋር ልትሆን ትችላለች። ወይ ደግሞ አሴርን እዚህ ጋር እንደ ወንድሙ አይታ ከእዝራ ጋር ደግሞ ፍቅር የምታስብ ከሆነ አሴር ምንም አማራጭ የለውም። በግድ ከኔጋ ሁኚ ማለት አይችልም ማለት ነው። እንደዛም ካላት ያው እሷን ማስቀየም እ ከራሱ ማራቅ ስለሚሆን አሲር በዚህ መሃል ሊጎዳ ይችላል። ቶሎ ብሎ ፍቅሩን ቢነግራት ይሻላል ማለት ነው። ሌላው ነገር ደግሞ ስለ ሜላትና ስለ ባዩሽ ጉዳይ ነው። ሜላት አሁንም ለባዩሽ ልቧ እየራራ ይመስላል። ዛሬ ደግሞ ስትል የነበረው እስር ቤት ሄዳ ልትጠይቃትም አስባለች ማለት ነው። ሌላው ቤተሰብ እዛ ጋም ሰላምና ምናሴ ባይቃወሟትና አቴጅም ብሎ ባይከለከሏት ኖሮ እሷ እዛ እስር ቤት ድረስ ሄዳ ባዩሽን ጠይቃት። ዋና አላማዋ ግን እሷ ያሰበችውም ምን አድርጊያት ነው፣ ባዩሽ ለምንድን ነው ይሄንን ሁሉ ነገር እኔ ላይ የምታደርገው? ምን በድያት ነው? ምክንያቱን ማወቅ እፈልጋለሁ አለው የሚለውን ሰበብ አድርጋ ነበር እዛ ሄዳ እሷን ለመጠየቅ ያሰበችው። ግን ደግሞ እዛጋ ሰላምና ምናሴ ባዩሽ እኮ የአንቺን ደካማ ጎን ታውቃለች የሆነ ነገር አድርጋ አንቺ ለእሷ እንድትራሪ አድርጋ ከእስር ቤት እንድታወጪ ታደርግሻለች፣ ስለዚህ ረፊ አትጂ ብሎ እዛ ጋ ከለከሏት እንጂ ሜላት ዛሬ ሄዳ ባዮሽን እስር ቤት ልትጠይቃት አስባ ነበር። ግን ደግሞ ዛሬም አዲስ የባዮሽን ስራ ሰምታለች። ድንብላል በነገረቻት መሰረት እዛ ቤት ውስጥ ድንብላል ላይ ሲያደርጉ የነበረውን ከእርግብ ጋር ሆኖ ያንን ነገር ስትነግራት ደግሞ ሜላት እየሰማች የነበረችው ነገር ራሱ ከጭንቅላቷ በላይ ሆኖ ባለማመን ስሜት ሆና አይኗን አፍጣ ድንብላል ስታዳምጥ ነበር ማለት ነው። ያው ድንብላል ከረፈደ በኋላ ብትናግራቸውም ማለት ነው ጥሩ የሚሆነው ግን ከዚህ በፊት ቀደም ብላ ድንብላል ለሜላትና ወይ ደግሞ ለሌሎች ቤተሰቦችም እዛ ቤት ባዩሽና እርግብ የሚያደርጉትን ነገር አንድ ባንድ ብትነግራቸው ይሻል ነበር። ግን ደግሞ በእሷም መፍረድ አይቻልም። በተደጋጋሚ ባዩሽ እዛ ቤት በመጣች ቁጥር ድንብላልን ወደ ኪችን እየገባች እያስፈራረቻት በቢላ ራሱ አንገትሽን ቆርጥሻለሁ ብላ እጇን ራሱ ቆርጣ ስታስፈራረ ነበር። ድንብላል ደግሞ በጣም ትፈራለች። እኔ ቤተሰብ አለኝ፣ ለቤተሰቤ ሀዘን ማትረፍ አልፈልግም። ስለዚህ እሷ ባለችኝ መሰረት ዝም ማለት አለብኝ፣ መጎዳት የለብኝም በሚለው ነበር እዛ ገዙም ያለችው እንጂ ቀደም ብላ ይሄን ነገር ብትነግራቸው ኖሮ ይሄ ሁሉ በደል ባልደረሰ ነበር። ግን ደግሞ ድንብላል ዛሬ ከረፈደ በኋላ ያው የሜላት መስማት እዚህ ጋር ምንም ጥቅም የለውም፣ የባዩሽን ጸባይና እሷ እያደረገች የነበረችውን ነገር ከግማሽ በላይ ስለሰማች ማለት ነው። ቢሆንም ግን ዛሬ ላይ ድንብላል ከነገረቻት በኋላ ሜላት ደግሞ ለባዩሽ ክሱን ለመተው ያሰበችውን ትታለች። እዛው እስር ቤት ትበሰብሻለች፣ አንቺ ላይ እንድጨክን እያደረግሽኝ ነው ብላታለች፣ ማለት ነው። በፊት ላይ ክሱን ልትተውላት ነበር ያሰበችው፣ እሷን ልከሳት አልፈልግም እኔ ወርቄ ከተመለሰልኝ በኋላ ከእሷ ጋር በሰላም መለያየት ነው የምፈልገው ብላ ነበር። ግን ደግሞ ዛሬ ብላል ያለውን ነገር ከዚህ በፊት ስታደርጋቸው የነበረውን ነገር ከስልክ ላይ ያጠፋችሁን ፎቶ ሁላ ሳይቀር ስትነግራት ዛሬ ደግሞ ሜላት እዛ እስር ቤት ትበሰብሻታለች ብላ ፎክራ ባታለች ማለት ነው። መስፍንና ምናሴ ደግሞ አንዳንድ ማስረጃዎችን እየፈለጉ ነው። ባዮሽ እዛ እስር ቤት የታሰረችበትን እነሱ ምንም ያቀረቡት ማስረጃ የለም እዛ እስር ቤት እንድትቆይ ማለት ነው። ስለዚህ ባዩሽ የማውጣቷ ነገር እየተረጋገጠ ስለሆነ የሆነ ማስረጃ መፈለግ አለብን ብሎ ተጨባጭ ነገር ለመፈለግ ዞር ዞር እያሉ ነው እነሱ እንደውም አቶ ኖላዊ ጋር የሆነ ነገር እናገኛለን ብሎ ነበር የሄዱት አቶ ኖላዊ ደግሞ ባለፈው እንዳየ ነው ያለውን ማስረጃ እንዳለ የተምቹ አጎት የሰጣቸውን ነገር እንዳለ ጠቅልሎ ለሀና ሰጥቷልና በዛ መሰረት ያ ነገር እጃቸው ገብቷል። ግን ደግሞ እዛ ጋ ያለው ፎቶ ብቻ ነው ተጨባጭ ነገር ማስረጃ የሚሆን ነገር እና ባዩሽን እስር ቤት የሚያስፈርዳትን ነገር የሆነ ነገር ፈልገን ነበር እየመጣ ነው ብሏል። ያንን ነገር ደግሞ ሊያገኙ አልቻሉም። ስለዚህ አሁን ላይ ባዩሽ ከእስር ቤት ልትወጣ ትችላለች ማለት ነው። እዚህ ጋር እሷን እስር ቤት የሚያስቆያት የሆነ ተጨባጭ ነገር አሁን ከዚህ በፊት መኮንን የሚባል ልጅን አስገድላለች። ያንን ነገር ደግሞ እሷ ማስደረጓን መኮንን ለማስገደሏ ምንም ማስረጃ የለም። እዚጋ ወይም ወይ በቪዲዮ የተቀረጸ ነገር ወይ ደግሞ የአይነ ማኝ የሚባሉ ሰዎች የለውም። በእርግጥ እዛ ጋር አሴርና ተምቹ አይቷል፣ ግን ደግሞ ማን እንደመታው አላዩም። ልጁ ያኔ የመታው መኪና ውስጥ ሆኖ ኮፍያውን አድርጎ ተሸፋፍኖ ነበር፣ ተኩሶበት ወዲያው ከዛ የጠፉት። ስለዚህ ማን እንደተኮሰበትና ለምን እንደተኮሱበት ራሱ እነሱ አያውቁም። በእርግጥ ከፎቶ ጋር የተያያዘ ነገር እንደሆነ ቢያውቁ ራሱ ማለት ነው። ግን ደግሞ እዚህ ጋር ወይ የተቀረጸ ቪዲዮ ወይ ደግሞ ፎቶ ነገር ቢኖርና ባዮሽ ያን ነገር ማድረጓን እሷ ላይ የሚጠቁም የሆነ ተጨባጭ ማስረጃ ቢገኝ ነው ባዮሽ እዛው እስር ቤት ልትቀር ማስተማር የምትችለው እንጂ አሁን ላይ ልትወጣ ትችላለች ማለት ነው። ባለፈውም ሰውየው ባዮሽን የሚያግዛት ሰውዬ እንዳላት አጠገበሽ ያለችው ልጅ እንደምንም ብለሽ አባቢያት ክስ እንዳትመሰርት እሷ ክስ ካልመሰረተች እዚህ ውጭ ያለው ነገር እንዳለ ቀላል ነው፣ እኔ እሱን ጨርሳለሁ አንቺ እሷን አሳምኛት ብሏት ነበር። ባዮሽ ያው ወደ ውስጥ ተመልሳ ልጅቷን እንደምንም ብላ ታሳምናታለች። ክስ እንዳትመሰረትባት አስፈራርታ፣ የሚሆን በጸባይ የሚሆን በሆነ መንገድ እሷን ማሳመኗ አይቀርም። ሰውየው ደግሞ እዚህ እሷን የሚያግዛት በውጭ በኩል እንደምንም ብሎ የጨርስላታል። በዚህ በዚህ ጉዳይ ደግሞ ባዮሽ ከእስር ቤት መውጣቷ የማይቀር ነገር ነው ማለት ነው።